ልጅቷ ሞታለች እንድታወቄ ማለታችሁ አይቀርም። ልጅቷ ከሞተች በኋላ ከእሷ ጋር ከልጅቷ ጋር ሁለት ሰው ነበር ያደረጉ እነሱም ተመርዘዋሉ። ከተመረዙ በኋላ እነሱ ወደ ሆስፒታል ተወስዶ ተጠይቆ ይሄ ነገር ምንድን ነው ብሎ ስጠይቅ፣ እንደዚህ ከእኛ ጋር የነበረችው ኬክ ላይ የሆነ ነገር እያደረገችው እሷ ነው እንደዚህ ያደርጋ። ከዛ በኋላ ልጅቷ ላይ ወታ ደብድባ ነው የገደለች። እኛ አልሐምዱሊላ ተርፌናል ብሎ እያስተላለፉ እነዚህ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የወድና የተከበራችሁ የረጃል እንዳያት ቤተሰቦች ሰላም ናችሁ? ሰላማችሁ ባላችሁበት ቦታ ብዝትር ረፊበል። ዛሬን በአዲስ ቪዲዮ ተመልሼ መጥቻለሁ በአላህ ፈቃድ። ዛሬ ደግሞ እናንተ እንደዚህ ነገር እንደልትጠነቀቁ እንደልትጠቀሙ የሆነ ቪዲዮ ዜላችሁ መጥቻለሁ። እስከ መጨረሻ ከኔ ጋር የሆኑ እንደገባችሁ ላይክ ሼር ማድረጋችሁን እንዳትረሱ። ቤተሰብ ያልሆናችሁ ሰብስክራይብ በመጫን ቤተሰብ የሆኑ ሱብሃን አላህ። ብዙ እኛ ከአገራችን የወጣን ለዓላማ ነው፣ ችግራችን ለመፍታት ችግራችን ደግሞ የቤተሰቦቻችን ችግር ለመፍታት ኑሯችን ለመለወጥ፣ እንደዚህ ፈልጌ ነው ይመጣል እዚህ አረብ ሀገር ስንመጣ ወይም ሌላ ሀገር ስንመጣ ደግሞ አሳባችን የመጣንበትን ነገር ረስተን ሌላ ነገር እንሰራለን ማለት ነው እንጨካከላለን እኛ ራስ በራሳችን ላይ ከተጨካከለን ማን ነው የሚያነሳን አንዳንድ አረቦች ዝም ብሎ አይደለም ምጠኑን የሚል ነገር ዛሬ በአይኔ አይቻሉ ማለት ነው ሱብሓነላህ እንደዚህ ይሄ ቪዲዮ ሲዘዋወር ሲዘባበር አይቼ ይሄ ነገር በቃ እንትን ስለከለከለን እያሳለፍኩ ነበር ማለት ነው ግን ይሄ ቪዲዮ ደግሞ ለመጀመሪያ ወጥቷል አይደለም ከወጣ ደግሞ እናንተ ጋር ከደረሰ እናንተም ደግሞ ሀሳባችሁ ቀይራችሁ ለመለወጥ ችግራችሁን ለመፍታት ስለመጣችሁ እናንተ ኑሯችሁ ወደፊት ማድረግ አለባችሁ እንጂ ወደ ኋላ ተመልሳችሁ የሰው ህይወት ማጥፋት አንድ ነገር ከተጣላችሁ ደግሞ ቂም ይዛችሁ ራስ በራሳችሁ ማጥፋት በጣም ያሳዝናል። ይህን ሁሉ የምትለፈልፈው ደግሞ ምንድን ነው ማለታቸው አይቀርም። ስብሃናላ በአብዛኛው ደግሞ ይሄ ቪዲዮ ሴቶችን ይጠቅማቸዋል። ሴቶች ላይ እንደዚህ ነገር በአብዛኛው አንዳንድ ጊዜ ይታያል። አንድ ሰው አብሮ ኑሮ የራሱ ኑሮ አውቆ መጣላት እያለ ነው። ከተጣላው ደግሞ ይህ ሰው አብሮ የኖረ ሰው ወይም ጓደኛ የሚሆኑ ወይም የቅርብ ጓደኛ የሚሆኑ ካለወበት ከተጣላ በኋላ ተመልሶ በሌላ ነገር ተመልሶ የሰው ሕይወት ማጥፋት በጣም ያሳዝናል። ይሄ ው ቪዲዮ አስገብላችኋለሁ። ቪዲዮ በጣም ያሳዝን ነው። ቪዲዮም የዚህ ያጠቀም አስቀምጥላችኋለሁ። እቺ ልጅቷ ማለት ነው ወፍራ በፊት ከዚች ልጅ ጋር እየኖሩ ነበር። ሲኖሩ እየኖሩ እየኖሩ ከዛ በመሃል የሆነ ነገር ተፈጥሮ የተፈጠረው አላሁ ዓለም። እኔ ምንም የሚያል ነገር የለም። ከዛ ተጣሉ። ከተጣሉ ተራርቆ ቆይቷ ነው እሷ ምን እንዳደረገችበት ባላቅም፣ ቆይታ ቆይታ ቆይታ ለልጅቷ ትደውላለች። በፊት አድሮ የነበረችው ጓደኛውን መሰለ። እንዲ ጓደኛ በአብዛኛው እንደዚህ ነገር በጓደኝነት ነው የሚፈጠረው። ለጓደኛ እንበልና ለጓደኛ ተመልሳ ደወለች። ከደወለች ምን ትላለች? በፊት ጥፋት ያጠፋው ጥፋት ሁሉም እኔ ያጠፋው አንቺ አይደለም አጠፍቻለሁ፣ ጥፋቴን ማሪንና እንታራቅ ትላለች። እቺ ብዙ አብሮ ኮክ የቆረሱ ያለቿ ልጅቷ እውነት መስሏት ይቅርታውን ትቀበላለች። ይቅርታ ከተቀበለች በኋላ በዚህ ብቻ አይበቃም፣ እኔ ደግሞ ሁሉም ነገር አመቻችቼ አንቺ ቤት መጥቼ እንደ በፊቱ ከአንቺ ጋር ማዝናናት መጫወት ይፈልጋሉ፣ ከአንቺ ጋር ጊዜ ማሳለፍ ይፈልጋሉ ብለ ትጠይቃለች። መጀመሪያ ጉሷን ነፍሰ ጦሯን በዚህን ሰዓት በዚህን ሰዓት ምን ያስፈልጋታል? እሷ ሰው ያስፈልጋታል ማለት አሁን መውለጃ ደርሰዋል። ዘጠኝ ወር እንዳለፈች ነው የሚያወቅ። ዘጠኝ ወር ካለፈ ሰው ያስፈልጋል ማለት ነው። እሺ፣ ነይ፣ ችግር የለም፣ ነይ ቤተ ብለ ስጠራ ከመጣች በኋላ ምን ታደርጋለች? አስቡት ይሄ አዲስ ነገር የተነሳ ኬክ ገዝታ ኬኩ ላይ ኬኩ ላይ መርዝ ኬክ ውስጥ መርዝ የሆነ ሰው የሚሞትበት ነገር መርዝ ነገር ቅላቅላ በኬኩ እዛ ትመጣለች እዛ ስንት ሰው አለ ሁለት ሰው ከልጅቷ ጋር ከወዳጇ ጋር ማለት ነው እሷ ኬኩን አልበላም ግን እነሱን ከእሷ ጋር ነው የበሉት። ከዛ ሁሉም ከበሉ በኋላ ወደቁ። ከወደቁ እቺ ነፍሰ ጡር ላይ በዝብቻ በጣም የልጅቷ ከወደቀች ቦታ ሆዱ ላይ ለሆዱ ላይ ወጥታ በቃ ያደረገችበት ነገር ይህ፣ ሆዱ ላይ ወታ እንደፈለገች መታ። መትራፍ አልቻለችም። ወዲያው ሞተች። ከሞተች በኋላ ማን ይተርፋል? እነዚህ ሁለቱ ሁለቱ ከሷ ጋር የነበሩት የተመረዙት ወዲያው ሐኪም ወደ ሆስፒታል ተወስደው እነሱ ከተመረዙበት ገምግመዋል። እነሱ ተጠይቆ እንደዚህ እንደዚህ ነበር ብሎ ተናገረ። ልጅቷ እስካሁን የት እንዳለች አትታወቅም። አልተገኘችም። የሚታወቁ ሰዎች ካላችሁ እንደልት ልትያዝ፣ እንደዚህ ነገር እንደዚህ ይሄ በዚህ ነገር ይሄ የሚያክል ነገር ሰርታ እንዳታማጥ፣ ይሄ ቪዲዮ ሽርሽር አሉና አግዙ። አሁን የእሷ ዘመድ አንድ ልጅ ያለች በጣም የጮች ትገኛለች። ማንም ሰው እየሰማት አይደለም። ብዙ ግን ቪዲዮን ሚዲያ ላይ የተዘዋወረ ይገኛል። እንደዚህ ነገር ከእንደዚህ እንደዚህ ነገር ጭንቅላታችሁ ውስጥ ያሉ ሰዎች ተቆጠቡ እንላለን። ይሄ ቪዲዮ ሼር አርጉና እንደዚህ ሀሳብ ያሉ እንድልትቆጠቡ አርጉልኝ። አረብ ሀገር ካለች መቸም ማገኘቱ አይቀርም። የራሱ ለመጀመሪያ ራሱ ላይ ራሷ ላይ ራሷም እንደሞተች ቁጠሩ። አንድ ሰው ሰው ገደለ ማለት መቸም ጭንቅላቱ ጭንቅላቱ ደስተኛ ሆኖ አይኖርም አራትነት አለቀ ሰው ገደላችሁ አሁ እናንተ ሞታችኋል እንደዚህ ነገር አላይጠብቅን አላይጠብቃችሁም አሰላሙ አለይኩም ወረሕመቱላሂ ወበረካቱ